ዛሬ አንደኛ ክፍለ ጊዜ ላይ ምንድነው? አንደኛ ክፍለ ጊዜ እም የምትማሩት ሶሻል ሶሻል። እሺ ጎበዝ፣ በደንብ ተከታታይ። እሺ፣ ትምህርትሽን። እሺ። ሰላሞች ድሮ ጊዜ እነሳለሁ፣ ከዛ በኋላ እናቴ ምሳቃ ጠይቃለሁ። በአንዳንድ ጊዜ በአጋጣሚዎች ደግሞ ይቀር ነበር ማለት ሳይሰራ ይጠብቀኝ ነበር። ከዛ እስከሚሰራ ድረስ ምናምን ጠብቀን ደግሞ ምሳቃ ስናስር ይረፍ ድቢ ነበር። ጓደኞችንም ስናይ ደግሞ ብዙዎቹ ራሳቸውን ይስቱ ነበር፣ ድሮ ራሳቸውን ይስቱ ነበር ወይ ይተኛሉ። ትምህርታቸውን በትክክል መማር አይችሉም ነበር። የሁለት ሴቶች ልጆች እናት ነኝ። አንደኛ ትማራለች። የመንግስት ትምህርት ቤት ነው የምትማረው። ተነስታ ፊቷን አጣጥባ ቦርሳዋን ይዛ ቻው ነው ምላት። በቃ ሌላ ነገር አያሳስበኝም። ጠዋት ላይ ያው ተነስቼ በፊት በአስርላት እንኳን ያው ወይ እሷን ሊያስደስታት ይችላል ብዬ አስባለው፣ ወይም እስከ ማስር ድረስ ሰዓት ይወስድብኛል ወይም የሆነ እሷ ችለው ያን ነገር ያሰርኩላትን ምግብ ትወደዋለች ብዬ እጨነቃለሁ። እና ከገቢያ አንፃር ከገቢያ ጋር ይያያዛል ማለት ነው ይሄ ነገር፣ ጓደኞቿ ሌላ ነገር። አሁን ልጆች ኬክ አስረው ቢያዩ ኬክ ነው የሚፈልጉት። የሆነ ነገር ወይ ስጋ ነገር ምናምን ይዘው ቢያዩ ልጆች እንደዛ ነው የሚፈልጉት። ብቻ ማስምሳም አንዱ ሌላ ምግብ ቋጥሮ ሲመጣ ቤተሰቡ የማይችል ተማሪ ደግሞ ሌላ ምግብ ነው የሚቋጥሮ የሚመጣ። ስለዚህ ምሳቃን ራሱ ከርኖ የሚመለሱ ቤተሰቦች እንደነበሩ አውቃለሁ። በሚኖርበት አካባቢ ራሱ ምሳን ሳይነኩት የከርሉትና አይበሉትም፣ የጓደኞቻቸውን ትና የራሳቸውን የተቋጠረ ስለሚያውቁት አይነኩትም፣ ሳይበሉት ይመጡ ነበርና ቤታቸው ነበረ። ወላጆቻቸው የሚያስቸግረው ምሳ ቃ የማይያዝላቸው ተማሪዎች ሊኖሩ ይችላሉ። እነዚያ ተማሪዎች ክላስ ውስጥ ሲገቡ የሚያስቡት አሁን ቤቴጄ ምን እበላለሁ፣ ረሃቤን በምን አስታግሳለሁ የሚለውን እንጂ ክላስ ውስጥ መምህሩ የሚያስተምረውን ምንም ነገር ሊሰሙትም ወይም ሊያዳምጡት አይችሉም። አሁን በፊት ምሳ ቀም ስናመጣ ስም መጻፍ አለብን ግዴታ። ለምን ብዙ ጊዜ ምሳ ቀት ይሰረቃል ተርበን መመገብ አንችልም። ሲርበን ማለት ትምህርቱን ለማዳመጥ ብንፈልግ እንኳን ያው የረሃብ ነገር ስለሆነ አያስችለንም። እና በብዛት አንዳንድ ተማሪዎች ምሳ ሳይቋጥሩ በሚመጡ ጊዜ ይራባሉ። በሚራቡበት ጊዜ ደግሞ ለሚማሩ ትምህርት ትኩረት አይሰጡም። በዚህ ጊዜ አስተማሪዎችም ደግሞ ለማስተማር ይከብዳቸዋል። ምክንያቱም ትኩረት ሳይሰጡ ተማሪዎች ትኩረት ሳይሰጡ ጸጥ ስለሚሉ መምህራኖችን ለማስረዳት ሲቸገሩ ነበረ፣ ይወድቁ ነበረ፣ ክላስ ውስጥ ያንቀላፋሉ ስናስተምራቸው እኛም ችግራቸውን ሳንረዳ ያው በተለያየ ጭቅጭቅ ነበረ። ቁርሳቸውን ሳይበሉ መጥተው አራተኛው አምስተኛው ክፍለ ጊዜ ላይ የሚወድቁብን ተማሪዎች ነበሩ። ይህንም ነግርሽ ለላንቲክ አይደለም፣ እኛ ካለችን ደሞዝ ላይ ብስኩት፣ ሜሬንዳ ገዝተን ለልጆቹ የምንሰጥ መምህራን በጣም ብዙ ነበሩ። አሁን ግን ያ ነገር ጀስት ሂስትሪ ሆኗል። በትምህርት ቤት ውስጥ በተለይ በአዲስ አበባ ላይ ለበርካታ ማህበራዊ ኢኮኖሚያዊ ችግሮች የተጋለጡ ተማሪዎች በትምህርት ቤት ውስጥ ትምህርታቸውን በአግባቡ በተረጋጋ መንፈስ ከመከታተል አኳያ ትልቅ ችግር የነበረበት ሁኔታ እንደነበረ ሁሉም ነዋሪውም ሁሉም አካል የሚያውቀው ነው። ስለዚህ በትምህርት ቤቶች የሚሰጠው ትምህርት ተረጋግቶ ትምህርቱን ብቻ ትኩረት አድርጎ እንዲማር ከማድረግ አኳያ የተማሪዎች ምገባ ትልቅ አስተዋጽኦ እያደረገ ያለበት ሁኔታ ነው ያለው። ያው ለውጥ በኋላ አዲስ አበባ ትምህርት ቤቶች ላይ አጠቃላይ ትምህርት ስርዓቱ ምን ይመስላል፣ ጥራት በማረጋገጥ መሰረተ ልማት፣ ከተማሪ ስነ ምግባር፣ ከተማሪ ውጤት፣ ከተማሪ እና ከቤተሰብ ጋር ያለው ችግሮች ምንድናቸው የሚል በጣም ዲቴል የሆነ ጥናት ለማድረግ ነው ሙከራ ያደረግነው። የተማሪዎች ምገባ ለትምህርት ስርዓቱ እጅግ በጣም አጋዥ፣ ለተማሪዎች መነሳሳት ተማሪዎች ስለሆዳቸው ስለሚመገቡት ነገር ሳይሆን ስለ ትምህርታቸው እንዲያስቡ፣ ወላጅ ደግሞ በተለይ መንግስት ትምህርት ቤቶች ላይ ያለ የሚስተዋለው አነስተኛ ገቢ ያላቸው ቤተሰብ ልጆች ናቸው ወደዛ የሚልከውና እነሱ እንግዲህ ትምህርት ነጻና ግዴታ በሆነበት ሀገር ለነሱ የማቅረብ ኃላፊነት መንግስት አለው ማለት ነው። በዚህ ምክንያት እንግዲህ መንግስታችንም ሰው ተኮር የሆነ ስራዎችን ስለሚሰራ ለሰው ትርጉም ስለሚሰጥ ሰውን መስራትና ማብቃት በሰው የምትገነባ ሀገር ማድረግ ነው ማለት ነው። ይሄ በእናት ውስጥ ነው የሚታወቀው። ልጅ እዚህ ስትገባ በቃ የተሰማኝን እረፍት እኔ ነኝ የማውቀው። እና ጥሩ ነው፣ ለካ እረፍት ይሰጣል። በቃ ጥሩ ነው እኔ የተሰማኝ ስሜት ማለት ነው። ስለውናት አፎ ምገባ ሁሉም ነገር አሟልቶልናል። እንደ ወላጆቻችን እኛም ደስ ብሎናል። ሁሉም ስላደረገልን ያለ ሀሳብ በትኩረት ተግተን እንድንማር እና እናመሰግናለን። የትምህርት ቤቶችን የምገባ ተግባር የተነሳ ብዙ እናቶችን አትረፍ ያለውኝ ልጆቹ ደስ ብሏቸው ገና ከበረ ነው ምንድነው ዛሬ ምናምን እያሉ እየጨፈሩ ደስ እያላቸው ይመጡ እና በልተው ራሱ ማጠብቂው ህፃናቶች፣ እጃቸው ይባረክ ሁላ እጅሽን ላለመሳ የሚፈልጉ ህጻናቶች አሉ እና በልጆቹ ላይ እጅግ በጣም ደስተኛ የሆነ ስሜት ታያለሽ። ወላጅም ደግሞ ደጅ ሲያገኙሽ በቃ ደስ ነው የሚላቸው። እጅግ በጣም እንደው እግዚአብሔር ይስጣችሁ እንደው ይላሉ። አይደለም ክረምት ያሳስባቸዋል፣ ትምህርት ሳይኖር ያሳስባቸዋል። ምክንያቱም ሁለት ጥቅም ነው ወላጅ የሚያገኘው እዚህ ጋር ልጁን ሲልቅ እዚህ ይበላልኛል ብሎ አስቦ ስለሚልክ ልጁ በልቶ ብሎ ተምሮለት ሲመጣ ወላጅም ደስ ይለዋል፣ እኛም ደስ ይለናል። ዛሬ የልጆቻችን ቁርስ እርጥም ነው፣ ዳቦ እና ሻይ በበቂ ሁኔታ ተዘጋጅቷል። ቆንጆ ሆኖ አምሮበታል። መጀመሪያ የነበረ ነገር ተማሪ በየጥላ ስር ራብ ምናምን እየያዛቸው ምገባ ያው ዝቅተኛ ቤተሰብ ያለው ተማሪ እንትን የወርቁ ነበር የመውደቅ ነበር ክፍል ውስጥ ማንቀላፋት ነበረ። እሱ ተቀርፏል። አካባቢ ካጠበቀ በጣም አዲስ አበባ ላይ ከ2012 በፊት የነበረው ማቋረጥ መድገም እና መቅረትን አሁን ካለ ሁኔታ የሚገናኝ ነገር የለም። እኛ በገመገምነው ሁኔታ እኛ ባለን መረጃ ማቋረጥን መድገምን፣ የተማሪዎቻችን ውጤት ግን ድሮ ከነበረበት እጅግ በጣም መሻሻል መኖሩን አይተናል። እንግዲህ ይሄ የምገባ አገልግሎት አጀማምሮ የራሱ የሆነ መነሻ ያለው ቢሆንም በዋናነት ግን የተማሪዎችን አካላዊና አእምሯዊ እድገት የተሻለ ከማድረግ አኳያ እና የነዋሪዎቹን እፎይታ ወይም የነዋሪዎቹ ኑሮ ከማሻሻል አኳያ ትልቅ አስተዋጽኦ ስላለው የተጀመረ ፕሮግራም ነው። ከ2013 የምገባ ፕሮግራሙ በሚጀመርበት ወቅት እንግዲህ በጣም ጥቂት ተማሪዎች የነበሩበት ከ375 ያልበለጠ ተማሪ የነበረበት አሁን ላይ ለነዚህ ከ2013 ጀምሮ እስካሁን ባለው ስናይ በየጊዜው በየአመቱ የተማሪዎች ቁጥር እየጨመረ የሄደበት ሁኔታ እንዳለ ማየት ይቻላል። አሁን ላይ ከ840 ሺህ በላይ ተማሪዎች በአዲስ አበባና በአዲስ አበባ ዙሪያ ባሉ ትምህርት ቤቶች የምገባ አገልግሎት እየሰጠን እንገኛለን። እናቴም ድሮ ምን ሊያዝላት ምን ሳለ ምናምን በማለት ትጨነቅ ነበር። ግን አሁን ሁሉም ነገር ተቃሎላታል። የትንሽ እህት አለችኝ ዘጠኝ ወሯ ነው እና እሷንም ድሮ በጣም ከባድ ይሆን ነበረ በዚህ አካዋን ብንሄድ በጣም ከባድ ይሆን ነበር። ግን አሁን ሙሉ ጊዜዋን እና ትኩረቷን እህቴ ላይ አድርጋ እሷ እድገቷ ጥሩ እንዲሆኑ ነዋል ማለት ነው። ምገባ መጀመሩ ተማሪዎች ላይ ብዙ ለውጦችን አምጥተዋል። ተማሪ እንደ ድሮ አያረፍድም፣ ትምህርት አያቋርጥም፣ ከክፍል ወደ ክፍል ማለፍ አያቅተው። መጠነ መገም መጠነ ማርፈድና መጠነ ማቋረጥ ተማሪ ላይ አይታይበትም። በዛ ላይ ደግሞ ተማሪ ወደ ትምህርት ቤት ሲመጣ ከቤተሰብም ጭምር ስታየው፣ ሳይሳቀቅ ወደ ትምህርት ቤትም የሚመጣው ድሮ አንዱ ተማሪ ምሳ ይዞ ሲመጣ ሌላው ያመጣም፣ የተለያዩ ችግሮች ያጋጥሙን ነበር። በትምህርት ቤት ደረጃ ትምህርት ተማሪ ሳይበላ መጥቶ ክፍል ውስጥ የመውደቅ ነበረ። ትምህርት የመከታተል ፍላጎት የላቸውም። ያ ሁሉ ተቀርፎ አሁን ተማሪው ያለምንም ሀሳብ ወደ ትምህርት ቤት መጥቶ ትምህርቱን ተምሮ በእሳቱ ወደ ቤቱ የሚሄድበት ሁኔታ አለ። ዛሬ ልጆች ቁርሳቸውን በሳምንት ውስጥ የተለያየ አመጋገብ ሜኑ አላቸው። በዛ ዝርዝር መሰረት ዛሬ ቅንጨ ከበሉ ነገ ቁርሳቸው ምናልባትም በዳቦ ውስጥ ድንች ተደርጎ ሲበሉ እንመለከታለን። ይህንንም ትምህርት ቤቱ ቼክ ያደርጋል። የምግብ ተቆጣጣሪዎችንም መንግስት ቀጥሯል። እና እጅግ በጣም ለመማር ማስተማሩ የምገባው ያደረገው አስተዋጽኦ ይሄ ነው የሚባል አይደለም። ሲቀጥል ያው ምገባውም ሲጀምር ኒውትሪሽንን መሰረት አድርጎ ጥራት ተደርጎ እየተዘጋጀ ስለሆነ በሜኑ መሰረት ነው የሚመገቡት። በየቀኑ የሚመገቡት ምግብ የተለያየ አመጋገብ ስርዓቱን ራሱ እየቀየረ ነው። በዚህ ምክንያት ልጆቹ ስታያቸው ጤነኞች፣ ፊዚካልም ዩኒፎርም፣ በፊት በጣም ግያንት የሆነ በጣም ትልልቆች እና ደግሞ በጣም ትንንሾችን ታገኛለች በክፍል ውስጥ አሁን ግን ኦልሞስት ተመሳሳይ ነው። ልጆቹን ስታያቸው ፊዚካል ራሱና ወላጆችንም በኢኮኖሚ ደረጃ ለመደገፍ መንግስት በጣም በሀገር ደረጃ ከሰራቸው በጣም ጥሩ ነገሮች የምገባው ነው ብዬ ወስዳለሁ። ይህ ትልቅ ለውጥ ነው። ተማሪዎች በሰሜኑ ጋር የታነጹ ታታሪዎች፣ ተነሳሽነቻቸው ከፍ ያለ መጠነ ማቋረጥና የማርፈድ ምጣኔ ያነሰበት የመዝለቅ ምጣኔ የምንለው ሰርቫይቫር ሬትም በጣም በከፍተኛ ሁኔታ የተቀየረበትን ሁኔታ ነው ያለ አንዳንድ ምሳ ሳልቋጥር የሚመጡ ልጆች አሉ። እንደ ራሴም አንዳንዴ ሳልቋጥር ስመጣ ቢርበኝ እንኳን ለትምህርቱ ትኩረት ስለማልሰጥ፣ ነገር ግን ምገባ ከተጀመረ በኋላ ትምህርት ቤት ምሳችንን በአግባቡ ስለምንመገብ ከዛም በኋላ ለትምህርቴ በጣም የበለጠ ትኩረት ሰጣለ። ምክንያቱም ትምህርቴን እንዳልማር የሚያገዱን ችግሮች ስለተቀረፉልኝ ትምህርቴን በአግባቡ መማር ችያለ። ያምና አንደኛ ነው የወጣሁት። ከበፊቱ በጣም አሰሽቻለሁ። በፊት ሶስተኛ ወይም ደግሞ ሁለተኛ ነበር መወጣ፣ አሁን ግን አንደኛ ለመውጣት ችያለሁ። አሁን ደጋግመ ደጋግመ እኛንን የምናውቀው ምገባው ምን እንደጠቀመን፣ እኛም ቃል እንገባለን። በእውቀት ታንሰን በእውቀት እንደምናሳያችሁ በተግባር የኢትዮጵያን እድገት በትምህርት ቤት የተማሪዎች ምገባ ለእናቶቻችን የኢኮኖሚ ምንጭ እየሆነ ነው። በሌላ በኩል ደግሞ ለነገ ኢትዮጵያን ዜጋዎቻችንን የበለጸገ ትውልድ ለመፍጠር የተማረ ሰው ኃይል ወሳኝ ነው። ከታች ጀምረን እነዚህ ሕጻናት እዛው ትምህርት ቤት ይመገባሉ፣ እዛው ይማራሉ። ስለዚህ በትምህርታቸው ላይ አስተዋጽኦ አለው። ነገ ትውልድ በምንገነባበት ሂደት ላይ አስተዋጽኦ አለው። ነገ ትውልዱ የሚኮራበት ስራዎች ስለሆኑ በጋራ ከሰራ ነገ ትውልድ የሚያስታውሳቸው ስራዎች እንሰራለን። በኛ ደግሞ የስራ እድል ተፈጥሮለናል፣ እሱንም እናመሰግናለን። ምክንያቱም እዚህ ጋር ሰርተሽ መግባት በራሱ ራሱ አንድ ተጠቃሚነት ነው ራሱን። ይሄ ደግሞ የሕሊና ስራ ስለሆነ እጅግ በጣም የሚያስደስት ስራ ነው። በአሁኑ ሰዓት እንኳን በቀን ሁለት ያለም አንድም ሰው እየተቸገረበት ሰዓት ነው። ግን እነዚህ ልጆች አሁን ሁለቴ ይመገባሉ። ከተማ አስተዳደሩ ትልቅ በርደን የተሸከመበት ከመሆኑ ጋር ተያይዞ ለነዋሪዎች ትልቅ እፎይታ ፈጥሯል። ከዚህ ጎን ለጎን ተማሪዎቻቸውን እንዲመገቡ ብቻ አይደለም ወላጆች ወላጆች እዛው ይመግባሉ። ጎን ለጎን እናቶች ስራ እድል የተፈጠረበት ሁኔታ ነው ያለው። ከረንትሊ በአዲስ አበባ ባሉ የመጀመሪያ ደረጃ ትምህርት ቤቶች ከ16000 በላይ እናቶች በመጋቢነት ተደራጅተው አገልግሎት እየሰጡ ናቸው። ያሉት ልጆቻቸውን ይመግባሉ፣ ጎን ለጎን ደግሞ የገቢያቸውን ያሳደጉበት ስራ እድል የተፈጠረበት ሁኔታ ነው ያለው እና ዘርፈ ብዙ ጥቅሞች እንዳሉት ማየት ይቻላል። በራሴ አንደኛ በፊት ስራ አልነበረኝም። አሁን እንዳልኩሽ ተደራጅቼ ቤተሰቦችን ህጻናት ትምህርት ቤት መገባ ላይ ከገባ በኋላ በጣም ለውጥ አለ። ምክንያቱም ከመስራት ብዙ መለወጥ ይኖራል። ቁርስና ምሳ ልጆች እዛ ነው የሚመገቡት። እሱ ብቻ አይደለም፣ ዩኒፎርማቸውንም፣ ደብተራቸውንም፣ ጫማም፣ ቦርሳም መንግስት እየሰጣቸው ይገኛሉ። በፊት ግን ትንሽ ከብድ ነበረ። ትምህርት ቤት ሲመጣ መስከረም ላይ ያው ከክረምት ነሐሴ አካባቢ ላይ ስለ ዩኒፎርም ታስበያለሽ፣ ስለ ጫማ ታስበያለሽ፣ ስለ ቦርሳ ታስበያለሽ። ከተጀመረበት ጊዜ ጀምሮ ያልተቋርጠው የመማሪያ ደብተር፣ የመጋቢና ቲሸርት፣ የመምህራን ገዋኑና የመማሪያ ደብተር ለስፋት ሁሉ ለሙሉ ለሁሉም ተባይት ተደራሽ ያደረግ ነው ያለ በመንግስት በጀት ወጪም ደረጃ ስትወስጁ ለነዚህ ለሚቀርቡ ግባቶች ከ1.1 ቢሊዮን አውዳ 3.5 ቢሊዮን አካባቢ ድረስ ሄዷል ማለት ነው። ከፍተኛ ውጪ ከፍተኛ ጭማሪ ነው ያለው። ተጠቃሚው ቁጥር እንደዛ ነው ያለው። ከዛ ባልተናነሰ ደግሞ በመማር ማስተማሩ ላይ፣ ከትምህርት ገበታ መቅረት ላይ፣ አክቲቪቲ ትምህርታቸው ላይ ፎከስ ማድረግ ላይ መሀከላቸው የነበረው ነው ጫና በመቀነስ። ትልቅ ኮንትሪቢሽን ትልቅ አስተዋጽኦ እያደረገ ያለ እየሰፋ ያለ ፕሮጀክት ነው። የወላጆቻችንን ጭንቀት ያቃለለ ከምሳ ቀው ሰቀቀን እፎ እያስባለ ምገባው ተጀምሮ በመንግስታችን ትምህርታችን ላይ ብቻ ሆኗል ትኩረታችን። የወላጆቻችንን ጭንቀት ያቃለለ ከደንብ ልብሱ ወጪ እፎ እያስባለ ምገባ ሁሉም ነገር አሟልቶልናል። እንደ ወላጆቻችን እኛም ደስ ብሎናል። ድሮ የርሳቸው በዛው በጉልበታቸው ሲሰሩ ነበረ። አሁን ታመሙ፣ ገቢ የለም። ስንት ጊዜ አመመኝ፣ እኔንም ግርድ አደረገኝ። በቃ ዙሮ ሩጭ ይሸከማለሁ፣ ወሪያ ነው አደላለሁ። አንበሳ ነበርኩ። በቃ ምን ያረጋ፣ እኔ በሽተኛ ነኝ። ስራ መስራት አልችልም። ጎንበስ ቀና ብያ ስር ሸክም አልሸከሙ ኦፕራሲዮን በሽተኛ በጣም ማለኛ በሽታ አለ። ሱከር በሽተኛ ነኝ። ከልጆች ጋር ችግር ውዬ ለማዳን በጣም ከባጭ ነው። ውዬ የማድበት ቀን አለ። ሳልበላ ውዬ ሳልበላ በጣም ከባድ ደስ ልጆች ይሆናል። ከጠዋት እስከ ማታ ምንም አናገኝበት ቀን አለ። ካገኘን እንበላለን ካላገኘንም በዛው እናድራለን። ወንድሜ ይረዳኛል፣ እህቴ ትረዳኛለች፣ ዘመድ ረዳኛል የምለው ነገር የለም። ድሮ ሰርቼ በጉልበት የነበረ ምኖረው አሁን መኪና ደጋጀንም እግሬንም ሰብሮኝ አቤት ሆስፒታል ብዙ ጊዜ ተኝቻለሁ። ከዛም በኋላ እንደዚህ ነው የምኖረው። በአዲስ አበባ የምገባ ማዕከሎችን ስንከፍት ወገኖቻችን ዝቅ ብለው ከቆሻሻ ገንዳ ውስጥ የተበላሸ ምግብ ሳይቀር ፈልገው ሲበሉ የሚዋረደው የእኛ ክብር ነው። የምንጎዳው እኛ ነን። ይሄ አይመጥነንም እና ያለንን አካፍለን ከወገኖቻችን ጋር እንበላለን ብለን የጀመርነው ነው። ተስፋ ብርሃን ምገባ ማዕከል አገልግሎት በከተማችን ከንቲባ ክብርት አዳነች አበበ ሀሳብ አመንጭነትና አስተባባሪነት የተጀመረ ፕሮግራም ነው። ይሄ ፕሮግራም እንግዲህ ከተጀመረ ጊዜ ጀምሮ በጣም ጥቂት የነበረበት የመጀመሪያ አንድ ተብሎ ከተጀመረበት አሁን ላይ 22 ምገባ ማዕከል የደረሰበት ሁኔታ ነው ያለው። በእነዚህ ምገባ ማዕከላቶች ውስጥ 36,600 ነዋሪዎች ከረንትሊ አቅመ ደካሞች በቀን አንድ ጊዜ መመገብ የማይችሉ ዜጎቻችንን አገልግሎት እየሰጠን ያለንበት ሁኔታ ነው ያለ ማለት ነው። ጾም ከመዋል ከማደር አንድ እንጀራ በልጦ ከተገኘ ሁለት ይሰጥናል። ካልተገኘም የተገኘችውን አንድ እንጀራ እናድራለን። ባለቤት አልጋ ላይ ናቸው። እሳቸው አዘው አስታመማለሁ። ምግብ ሌላ ቦታ አላገኝም። አዜብ ነው እዚህ ወስጥ ወስጄ አዘው እንበላለን። በርካታ ጧሪ ደጋፊ የሌላቸው አቅመ ደካማ አረጋውያን ሴቶች፣ ወጣቶች፣ ሕጻናት በስፋት ቁጥር ከተማ ውስጥ አለ። ስለዚህ እነዚህ ዜጎች ደግሞ የዕለት ጉርስ ሳጥተው እንዲሁ ተደፍተው የሚያድሩ ዜጎች ናቸው። ስለዚህ እነዚህ ዜጎች ቢያንስ ንጹሕ ምግብ በቀን አንድ ጊዜ ማግኘት የሚችሉበትን ሀሳብ በማመንጨት ከባለ ሆቴሎች ከባለ ሀብቶች ጋር ክብርት ከንቲባዋ ተነጋግረውና ተወያይተው የምገባ ማዕከላቱን በሁሉም አካባቢዎች በመገንባት ምግቡን የሚያቀርቡ ባለሀብቶችን በማስተባበር ምገባ ፕሮግራም እየተካሄደ ይገኛል። ስለዚህ እዚህ ላይ ነው እንግዲህ ከመንግስት በጀት ምንም ሳንነካ ሙሉ ለሙሉ የምገባ ማዕከላቱ ግንባታ የምግብ አቅርቦትም በባለሀብቶች፣ በግለሰቦች፣ በተቋማትና በድርጅቶች ድጋፍ እየተገነባ እየተሰራ ያለው ማለት ነው። አይገኝም። ስንት ዓመት የቀን ስራ ነበር ምሰራ። ቋሚ አይደለም። ቀጥ ስል ከቀጣ በቃ በተኛውበት ያው ምግብ ይመጣልኛል፣ እንበላለን። ተመስገን። ያው ያመጣልንን እንጀራ እንበላለን። ሀያሁለቱ ምገባ ማዕከሎቻችን ግንባታዎቻቸውንም ምገባውንም ጨምሮ ባለሀብት ነው የሚችለው ማለት ነው። ይሄንን እንግዲህ የባለሀብቱ ሚናም በምንመለከትበት ጊዜ በ በሀያሁለቱ ምገባ ማዕከሎች ከረንትሊ ባለው ኮስት ወደ 338 ሚሊዮን ብር በላይ ግንባታ ወጪ ያወጡ ማዕከላት ናቸው በግንባታ ረገድ በምገባም እንደዚሁ ከ375 ሚሊዮን በላይ በወር በአመት እየተከፋፈለ ወጪውን ባለሀብቶ የሚችልበት ሁኔታ ነው ያለው እና የመንግስት ሚና መሬት የማዘጋጀት እና የማስተባበር ወይም፣ የዚህ ተቋም ሚና የማስተባበር ሚና ነው። እግዚአብሔር ስጣቸው ጥሩ ነው። እስከዚሁም ብናውቃ ደግሞ

ተመስገን እየበላ ነው። ምሳችን ጠግበር እየበላ ነው። የድሃ ድሃ በቀን አንድ ምግብ መብላት የማይችሉ ከቆሻሻ ቦታ ምግብ ወስደው የሚበሉ ሰዎች የሚበሉ ቦታ ተሰርተዋል። እኛ ምን እንፈልጋለን? ድሃ ማብላት ከቻል የድሃን ህይወት ማዘመን እንኳ ባንችል ሳይርበው እንዲያደር ማድረግ ከቻል ትልቁ የማንም አገልጋይ ግብ መሆን ያለበት የአንድን ድሃ ህይወት መቀየር እንኳ ባልችል በእለት ጎርሶ ጉሮሮ ርሶ ማሳደር አለብኝ ብሎ ከሰራ ለውጥ ማምጣት የሚያስችሉ ስራዎች መስራት እንደሚቻል አይተናል። እዚህ ሳትጀምር በፊት ያው በየደብሩ እየሄድኩ እየተቀመጥኩ ያው ነብሲ ማር ምናምን ሲመጣ ያው እየጠበቁ እግዚአብሔር የሰጠኝን ነበር የምጠባበቀው። አሁን ይሄ መገቢያ ማዕከል እንትን ካለ ከተከፈተ ጀምሮ እየመጣው እዚህ ሰዓቱን ጠብቄ እዚህ እመገባለሁ። ይህንን ያሰቡትን የመንግስት አካላቶች ጊዜ ሪስጥ አጭት እላለሁ። ይህ ማዕከሉ ስራ ከመጀመሩ በፊት በእውነት ምገባ ለማግኘት ለእኔ በጣም ከባድ ነበረ። ለእኛ ትልቅ ስራ እየሰራለን ያለው እና በቀን አንድ ጊዜ መመገብ ለእኛ ትልቅ ነገር ነው። በእውነት በጣም ማመስገን እፈልጋለሁ። ማዕከሉ በጣም እየረዳኝ በጣም ጠቅሙና እዚህ ጋር ያለ እሰጣቸው ነበረ እኮ ጥቅምም አለው። ማደ የመጣ በላ ተመስገን እያልኩ ነው እንግዲህ የምኖረው። ተመስገን ነው እንግዲህ መንግስት ውሎ ይግባልን

ተቋማዊ አሰራሩን እና ጥራት ያለው የምገባ አገልግሎት ለመስጠት በምንሰራው ስራ ላይ የባለድርሻ አካላትን ሚና በእጅጉ እንፈልጋለን ማለት ነው። በተለይ የተማሪዎች ምገባ ሜኖ በአግባቡ ተግባራዊ ከማድረግ አኳያ በትምህርት ቤት ማህበረሰቡ ካልታገዘ በስተቀር ውጤታማ ሊሆን ስለማይችል፣ በዚህ ረገድ አብረውን እንዲሰሩ አደራ ማለት እፈልጋለሁ። በተስፋ ብርሃን ምገባ ማዕከልም በተመሳሳይ የተመጋቢዎችን ህይወት በመቀየር ረገድ በስራ እድል ፈጠራም እንደዚሁም የምገባ አገልግሎቱም ወደ ተሻለ ደረጃ እንዲደርስ ከማድረግ አኳያ አብረውን የሚሰሩ ተቋማት ትልቅ እገዛ ከዚህ በኋላ እንፈልጋለን።